እንዴት ብታይ ልቤ ልቤ ከልቤ ጋር መጥቶ ጉሮሮዬ ላይ ነው ያነቀኝ። የሆነ ነገር ብጠፍ ብሎ አንቺ ምን እንዳስደነገጠኝ አላቅም። ብታይ በቃ ወይኔ ራሴን ሳታረኩኝ በልካ ከዛ ወዲህ ጤናዬን አታውስ፣ ጤናዬን አታውስ፣ ጤናዬን አታውስ። ስምሽን ቀይሬ ማለት ነው የሄደሽ ነው። ማሪኩማ እኔ ዛሬ ነገር ምንም አላወራም እንጂ

ስላየና ደስ ብሎናል። ስለመጣ ደስ ብሎናል። እንኳንም ተለቀቀ ያን ቪዲዮ እኔ ስለተለቀቀና ያን ቪዲዮ ስለያዩ ደስ ነበር። በሰላም ነበር። አንዱ እሳ ሲሆን አንዱ ውሃ መሆን አለብን። ወይኔ የሰው ጤና! እናንተ ሰላም በሉ መጀመሪያ። ሰላም ሰላም ሰላም ናችሁ ወይ? እንዴት ነው? ሰላም ነው አለን ነ እንኳን አብሮ ደስ አለ። እግዚአብሔር ይመስገን። ትናንትና እንደዚህ አደርኩኝ አደርኩ ወርት ድንጋጤ ለመስል እንዴት እንዳመመኝ በኢየሱስ በቃ የሆነ ሰውነቴ መቆጣጠር አቃተኝ። ማታ እንደዚሁ አደርኩኝ ብታይ አንዴ ፓራስታሙል አንዴ ምን ስወስድበት ምንም በቃ ከሆነ ሰውነቴ ሁሉ የሆነ በኢየሱስ ድንከት የሆነ ሀዘን የሚነ ቅርሽ ነገር አለ። ልክ እንደዛ ነው ያወቁት። ቀኑን ሙሉ ማለት ነው እንዴት እንዳስጠላኝ፣ ስልክ እራሱ አስጠላኝ። እና እግዚአብሔር ሰላም እንደሆነ ታውቃላችሁ፣ ምን እንደሆነ ታውቃላችሁ። እንትን ለመሰለሽ እኔ ስራም ቢሆን ይስሩ፣ ችግር የለውም ግን የእሷ ውስጧ ላይ ያለው ነገር ሁሉ ጊዜ ያስፈራል። ገባሽ ነው እንጂ እኮ እኛ መጥፎ ሆነ ምንም ሆነ አደለም። የሳቀ ሁሉ ደሳባቸ ይገናል። ደግሞ የነሱ ነገር እኮ ይገናል ይገናል። አለኛ ለምን እንደሚገንታቅ ያለሽ እንትን ነው አነጋገር ላይ ስራም ሲሆን አነጋገርሽን ስተስተካኪ ነው ገባሽ። አሁን ይኸውልሽ እይታ ራሱ ሁለቱ ሲሆኑና ሌሎች በግሩፕ ሲመጡ አይታይላቸውም በደንብ ለምን በይ አሁን እኔ ሳሚልኝን ስወክል ከሳሚልኝ ጋር ለእኔ አታስቢልኝ ሞ እኔ ምናምን ምናምን ብዬ ያ ሰው ሰፍ እንዲልልሽ ታደርጊያለሽ ገባሽ ሰማችሁኛል። እኔ ስለሌላ ወክያ አይደለም። አሁን እኔ የምናገረው ምሳሌ ነው። ገባችሁ? ለእኛ የሚባለውን ትተው ማለት ነው። ለእኔ ለእኔ ቢል እኔ እስ ለኛ ለእኛ ጉርቦቹ አያገባቸውም። ለእኔ ብለሽ ምናምን ቢባል ገባች? እኔ ግራ ነው የሚያጋባኝ የእነሱ ራሱ። ታሽ አቦ ማሀ

ስራቸው ደስ ይለኛል። በቃ ገባሽ፣ እውነተኛ አፍቃሪና ተፈቃሪ መሆኑ ሄድካቸው ፍቅረኛ ሞች አይደለንም የኖሩት በእውነት ለመኖር ገባሽ። ግን እዚህ ጋር ይታይላቸዋል ለመሰለሽ። አሁን ዛሬ ዳኒ መጥቶ በቃ ወታይልኛል አልፈልገም እያለችው ሲል እሱ ደግሞ ጉልበታ ላይ ሆኖ ይበረከካል። ምን ይላል ገባሽ፣ ሰው ያንን ነው ሰፍ ብሎ የሚያው በጣም እንዲ። አሁን ወደ እነሱ ቆይ ልነግርሽ ነው አሁን ምንድን ነው የነ ብሩኬ ድርቅ ብሩኬም የድርቅ ያለ ነው ገባሽ በቃ ሂጂ ምናምን ምናምን። እነሱ ግን ያቺ ደግሞ ፈላጊ ሆናት። ጽጌ ሆሆ እብዷ ደስ ትላለች። ገባሽ የስራ አሁን እዚህ ጋር እህቶቼ እኔ ያልገባኝ ነገር አለ። አሁን ይሄ ነገር ስራ ነው ብላችሁ ነው የምታምኑትና እኔ ስራም ሰሩ አልሰሩ ማለት እኔ የሀይሜ እግዚአብሔርን ነው የምላችሁ ፈጣሪን። እሱም ደህና ይሁን። ግን በሴትነቴ ልጅቷ የማትናገርበት ነገር ሊኖር ይችላል። ያን ሴት ሆነች መገንዘብ ያለች እዚህ ጋር ሥራም ሆነ ምንም የውስጧን የምታቀውስጥ ሊኖር ይችላል። ተረጋግቶ ማውራት አለበት። ቅፍ አርጎ ምንም አርጎ ምንም እሷ ከዛ በላይ እኮ ያኔ ያ ሁሉ ጥፋት ተደርጎ እንኳ ኤርፖርት ላይ እኮ ያዙኛ አትልቀቁኝ ብላኮ፣ አደባባይ ላይም በሆነ ያፈሰሰች ልጅ ነች። ለመነችበትና ለፍቆ የምትጋፈጥ ልጅ ነች። ገባችሁ አይደለ? አዳምጨኝ እዚህ ጋ አሁን ማለት ነው እዚህ ጋ እሱም ታሟል። እኔ አዳም እኔ ለማንም አልፈርድም፣ ከሆነ ፈጣሪ እንዲያደርጋቸው ብዬ ጸሎት አደርጋለሁ እንጂ ቆይልን ጋር ሲሄድ አሁን ምንድን ነው ያስጠላ መሰላችሁ? እዚህ ጋር አንድ ነገር ነገር ፍፄ ሲያወራ ማለት ነው። መግቢያ ላይ ፍፄ ሲያወራ አይታችሁ ከሆነ ወንድሟ፣ ጓደኛዋም፣ ወንድሟ፣ ወንድሟ ይሄ የተልመጠመጥ የተሽለጠለ ንግግር አልወድም። ወንድም፣ ወንድም፣ ወንድም፣ ወንድም ሸናት። ገባሽ እ አብረው እስካለ ድረስ ወይ ፍቅሩም አይሁን ምንም ይሁን፣ ጓደኛ አሁን ደግሞ ባለፈው ብሩኬ የእሷ ጓደኛ መሆኑን አታውቅም ወይ የእሷ የሰው መሆኗን አታውቅም ወይ እያሉ ሲጎኑ ነበር። ወይ ልንገርሽ ልጨርስ፣ የኔ ድምፅ ከፈለጉ ኢትዮፕ ላይ አይደለም አደባባይ እንትኑ ላይ ይልቀቁት። ምንም መስሎ አይታየኝ ግን እዚህ ጋር ወንድምክ ወንድሜ አመት ሁለት አመት ወንድም ወንድም አለን። ሴት ነች እኮ ማን ነው ወንድም ነው ያለው? ፍንጼ መግቢያውን አዳምጪ፣ ፍንጼ ብሏል፣ መግቢያ ላይ ብሏል። ፍፄ ዝም ብሎ ነው የሚያወራው። ባክ ባ ይዘበራርቃሉ፣ ያቦካሉ። ባለፈው እሷ የብሩኬን ምናምን ብሎ ከልጁ ጋር ሲጋፈት ነበር። እይ ጅና ገብተች ዛሬ እይታ፣ የእሷ ዳወን ነው እሷ ባመጣችሁ። የትናንትናውን እይታ እይስቲ፣ አንድ ቀን ሳይሞላ ሀያ አራት ሰዓት ሳይሞላ ነው ሁለት መቶ ሺህ ቪው የታየ። የብሩኬ የብሩኬ አልታየም? የብሩኬ በደንብ ታይቷል። የሀይሚስ አልታየም። ዛሬ ገና አንድ ወር በአንድ አወር ውስጥ ራሱ ሀያ ሁለት ራሱ ሀያ ሦስት ነው የገባው ሀያ ሦስት ሺህ ቻይና ውስጥ እባክሽን፣ እንትኖች አሉ አይጦች አሉ፣ እባክሽን ታይ ብዙ አይጣል አልተነቃ የመርዝ እንትን ያላገኛ አይጦች አለበት ባሽዎ። እኔ ለእዚህ ነው ሉ እነሱ ሁለቱ ይተዋወቃሉ። እኛ ያገባንም ግን ማለት ነው ለስራ ቻይና ነው ቢሰሩት እነሱም እያደጉ ሄዳሉ፣ እየተጠቆሱ በቃ

ያው ነገ ወይ በፍጽ ነው የሚመጡት ወይ ደግሞ በዛኛው ልጅ ወይ ደግሞ በዛኛው ይመጣሉ። እሷ እንደዚህ በእንትን በምቱ። አሁን እኛ እኮ ዋናው ሰላማቸው ነው። ብዙ ሰው አሁን ሁለቱንም እግዚአብሔር ፍቅር ይስጣቸው። አንዱም ለአንዱም አዳላት አንችልም። ገባችሁ? እኛ ሰላም መሆናቸውን ብቻ ነው የምንፈልገው እግዚአብሔር ሰላም ያውቃል በመካላቸው ያለው ሴጣን ይወጣላቸው አይታወቅም ገባሽ ቆይ ስራ ነው የሚሰሩት ነው አይደለ እየተባለ ያለው። እናንተ ሁሉ ጊዜ ስራ ነው ስራ ነው አትበሉ። እናንተ ሁሉ ጊዜ ስራ ስራ አትበሉ። ስራ ቢሆንም ሰው ርክሰት መስጠት አለበት። አንድ ሰው ለአንድ ሰው ክብር መስጠት አለበት። ክብር መኖር አለበት። ሂጂ ውጪ፣ ሂጂ ውጪ አይባልም እንደዚህ የሰው ልጅ ተከብሮ መኖር በቃ በእናታችሁ ነገርን ተዉ፣ በእናታችሁ እነሱ ዞሮ ዞሮ አንድ ናቸው። እኛ እንቀራለን። እኛ ምኮ የምንፈልገው ተዉ፣ በእናታቸው ይሄ ድጋፍ አይደለም። እነሱ ስራቸውን ነው የምንሰሩት። ይሄ ድጋፍ አይደለም። ብሩክ ብሩክ ላይ ነገር ማዞር ጥሩ አይደለም። ሀይሜ ተዉ፣ እነዚህ ልጆች አንድ ናቸው። ይሄ አንድም እኛን ለመፈተንም ይሆናል። ዝም በሉ፣ ከሆነ ዝም ብለን አይተን ማየት ካለብን አሁን እናያለን። የማይመቸው አለማየት እዛ ይሻላል። እተጋእሱ እሱ እዛ ጋ ውጭ ውጭ ያላት ሁሌ ለምን ሚሴጅ መሴጅ እኮ መላክትችን ነበር ደግሞ በግልጹ ብሩክ እንደዚህ እንደዚህ ስለገጠመኝ እንዲህ ሊሄድ ነው ካለች በቃ ቀጥታ ሁሉም ነገር ፊክስ ይሆንላቸዋል። አሁን እሱ እንግዲህ እዛ ጋ በድንጋጤ ብዙ ነገር አስቦ ይሆናል። ይሄ ልጅ ሚዲያ ላይ ያወጣል። እኔ የትም የትም እጄ አገኛታለሁ ከእጄ አትወጣም እያለ ነው። ያ አጥንት የሆነ ቁመና የሌለው ወንድ እየዛት ሆነቃ። አይደለችም እሱ ስለለፈለፉ አይደለም ተይው። እሱም አልኩሽ እኮ አልኩሽ እኮ ብሩክ፣ ይሄንን ወይ ፈርቶ አስቦ ሊሆን ይችላል ቆሻሻ አለ አይደለ? እነሱ እዛ ዝምብ ላይ ዝምብ የወረረ እሱን ነው የሚመስለው እሱ እሱ ራሱ እሱ ነው የሚመስለው። እሱ የሚያገፋፋኝ አለ፣ በርታ ጠንክር የሚሉኝ አሉ አለ። እንግዲህ አሁን በዚህም ደግሞ ሌላ ነገር የሚገቡበት ብቻ ማንኛውም እውነቱ በፈጣሪ እጅ ነው ያለው። ስራም ከሆነ ጥሩ ነው፣ እኛም እኛም ተደስተን እናያለን። ተንኮለኛም ካለ ደግሞ እንደ በፊቱ ደግሞ ተንኮል የሚፈልጉትም ካሉ ተንኮለኞቹን ወደዛ ከላቸው ላይ የያዝላቸው ፈጣሪ። ስራም ከሆነ እየስሩ ይሄ ምን ሆኑ? እነ አብርሃም እየሰሩ አደለ እንዴ? እነ አብርሃም እየሰሩ አደለ እንዴ? ምን ሆኑ? ስምንቶቱያቸው አየስራ ደግ አደረጉ። ይስሩ ይስሩ። ኑሮ አንድ ኪሎ አንድ ኪሎ ቲማቲም መቶ ሀምሳ ብር ገባ አሉ ኢትዮጵያ። ታዲያ ምን ይሆኑ በእናትሽ ይስሩ ይስሩ። እባክሽ ስራ ከሆነ ይስሩ። ግን እንትና ጥሩ ናት፣ እንትና ብሩኬ ጥሩ ኃይኔ መጥፎ ናት። ይ ጥሩና ብሩኬ አንልምኛ እኔ እንደሆነ አምስት ሳንቲም አይወጣኝም ማየት ካለብኛ አያለው አለበለዚያ ትውጥ አድርጌ የራሴን ሌላ ነገር መዝሙር ብሰማና እንትን ብከታተል ይሻል። አልናገርም እኔ ሁለቱንም። አልናገር ምናገር በሚነሱ ዘሆኑ ያወራ ነው ሁሉ ተመልሰን ስናወራራ መጀመሪያ ከአንድ በት የሚወጣውን ነገር ነው ማሰብ ያለብን። አዎ የእናቴ ልጅ እነሱ ሁለቱም አንድ ናቸው። ይዋደዳሉ። ፍቅር ናቸው። ቤተሰብ ያወቀላቸው ናቸው። በሁለቱም ማየት ካለበት ሁለቱንም ማየት። እሱ ጥሩ ነው፣ እሱ መጥፎ ነው ማለት ጥሩ አይደለም። ይሄ ድጋፍ አይብሏል

ጵያ ዶላር በስማም ከባድ ነው። እኛም ኢትዮጵያን ንጋጅኑሮ ሮ ኑሮ በጣም ጨምሮ አላሉ ኢትዮጵያ ብቻለንንዛረበገለም አራ ሁሉም አሞች መምን የኔ ሰውዬ በቀደም ለታ ምንድን ነው እሱ ሽንኩርት ነው ምንድን ነው አምጥቶ ሁለቱን አንድም ይረባም አይደለም። በተቃይ አረ ምንድነው ስትገዛ ለምን በስነ ስርዓት አገዛ፣ እንዳለ የበሰበሰ ያመጣው ስለው ኩዝባራው ታያለሽ፣ ምኑ ታያለሽ እንዳለ ኤክስፐርት ዲሆነ እንዳለ ተጠቀሙ እያለ እዛ ምንድነው ሲ ብር ጨምሯል አላለኝ ሰውየው። ኧረ ጉዴ አገራችን ብቻ መሰለኝ፣ እዚህም ጨመረ እኮት

እንዴት ነው ስራ? ምናምን አሪፍ ነው ስራ? አሪፍ ነው ስራ። አንቺ ጋርስ? አልሐምዱሊላህ እንዴት አይሽው ነው

የኔ የውልድ የዱባይ ውና አይደለም እምትይው በሶሻል ሚዲያ ልትለቂው ነው? ቁጥርሽን፣ ምን ጣጣ አለው? ምን አገባኝ? ከመዳሜ ቤት እንደሆነ ቅስቅስ ያወጡኝ። እስከ ኮዱ ንገርኝና እስከ ኮዱ እስከውልሽ አሜሪካን ድረስ የኔ ቁጥር ብሄድ ከዚች ከመዳሜ ቤት ማንም የሚያወጣኝ የለም። እሺ፣ አሁን ይኸውልሽ ዳይሬክት ልሞክርልሽ እና መጥራቱን ሊያረጋግጥ የዱባይ የዱባይ ኮዱ ዘጠና ሰባት አንድ አይደለ እንደሚጀምረው እህቶቼ